እንዴት አላችሁልን ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩትዩብ ቻናላችን ነው። የተለያዩ የአትሌቲክስ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። ከዛ በተጨማሪ ግን ጀግኖች ኢትዮጵያውያን አትሌቶቻችን በተለያዩ ርቀቶች በተለያዩ ውድድሮች ላይ ለሀገራቸው ታሪክ የሰሩበትን አጋጣሚዎች ደግሞ መለስ ብለን ዶክመንታሪ ፕሮግራሞችን ወደ እናንተ የምናደርስበት የኢትዮጵያዊነታችንንም ከፍ ያደረጉበትን ጊዜ የምናስታውስበት ፕሮግራሞችን የምናቀርብበት የዩቲዩብ ቻናላችን ነው። ይህንን ቻናላችንን እንድትከታተሉ በአክብሮት እንጋብዛለን። ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ቪዲዮችንንም ላይክ እንድታደርጉት ነው በአክብሮት የምንጋብዘው። በዛሬው የተለያዩ ርዕሰ ጉዳዮችን እናነሳለን ከአትሌቲክሳችን ጋር በተያዘ። አንደኛው ኢትዮጵያውያን አትሌቶች ተከታትለው የገቡበትን ውድድር እናስቃኛችኋለን የማራቶን ውድድር ነው። በዚህ ውድድር ላይ ኢትዮጵያውያን በወንዶቹም በሴቶቹም በጣም ድንቅ የሚባለን ውድድርን ማድረግ የቻሉበት ነው። በእርግጥ በአንደኛ ደረጃነት አላጠናቀቅንም። በተለይ በሴቶቹ ግን ከሁለተኛ እስከ አራተኛ ደረጃን ይዘን አጠናቀንበታል። ከዛ በተጨማሪ በወንዶቹም ጥሩ የሚባለ ፉክክርን አድርገን ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁበት ውድድር እንደሆነ ይገለጻል። እሱን ውድድር እንመለከታለን። ከዛ ውጪ ከአትሌቲክሳችን ጋር የተያዙ ደግሞ ዜናዎች አሉ። እነሱንም እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ይቆዩ። ከመሸጋገሪያ በኋላ በድጋሚ እንመለሳለን። አንድ የማራቶን ውድድርን እንመልከት። ውድ ቤተሰቦቻችን በኔዘርላንድ የተደረገ የማራቶን ውድድር ነው። በዚህ ውድድር ላይ እንግዲህ ትልልቅ ተፎካካሪዎች የነበሩበት ውድድር እንደሆነ ይገለጻል። እንዲሁ ደግሞ በየዓመቱ በትልቅ ደረጃ የሚደረግም የማራቶን ውድድር ነው። በሆላንድ ወይም ኔዘርላንድ ውስጥ ነው የሚደረገው ይህ የማራቶን ውድድር። በዚህ ውድድር ላይ ኢትዮጵያውያን አትሌቶች በትልቁ ተሳትፎን ማድረግ የቻሉበትን አጋጣሚ ተመልክተናል። በሴቶቹ በተደረገ ውድድር ኢትዮጵያም ሁለተኛ፣ ሶስተኛና እንዲሁ አራተኛ ደረጃን ይዘን አጠናቀናል። ከዚያ በተጨማሪ አምስተኛ ደረጃ ላይም አንዲት የኤርትራዊት አትሌት ገባች እንጂ እንዲሁ ስድስተኛ ሰባተኛና ስምንተኛ ደረጃ ይዘው ያጠናቀቁት ኢትዮጵያውያን አትሌቶች ናቸው። በአጠቃላይ ከሁለተኛ እስከ ስምንተኛ ባለው ደረጃ ውስጥ አንድ አትሌት ብቻ ነው ጣልቅ የገባው እንጂ ተከታታይ ኢትዮጵያውያን አትሌቶች የገቡበት ውድድር ሆኖ ተጠናቋል። በዚህ ውድድር ላይ ኬንያዊቷ አትሌት የሆነችው ጃክሊን ቼሮኖ ይህንን ውድድር ሁለት ሰዓት ከ21 ከ14 ደቂቃ ይቅርታ፣ ሁለት ሰዓት ከ21 ደቂቃ ከ14 ሰከንድ በማጠናቀቅ በአንደኝነት ስታጠናቀቀው በሁለተኛ ደረጃነት ያጠናቀቀችው ኢትዮጵያዊቷ አትሌት አምነት አህመድ ናት። ሁለት ሰዓት ከ22 ከ14 የገባችበት ሰዓት ነው። ሶስተኛ ደረጃን ይዘው ያጠናቀቀችው አዝመራ ገብሩ ናት። ሁለት ሰዓት ከ22 ከ15 የገባችበት ሰዓት ነው። አራተኛ ደረጃን ይዘው ያጠናቀቀችው እንዲሁ ጥሩዬ መስፈን ሁለት ሰዓት ከ22 ከ27 ነው። ስድስተኛ ደረጃ ደረጃን ይዘው ያጠናቀቀችው ያጠናቀቀችው አንቻለም ሃይማኖት፣ ሰባተኛ ጭምደሳ ኩምሳ እንዲሁ ደግሞ ስምንተኛ አልማስ ከበደም ከኢትዮጵያ እነዚህ ከሁለተኛ እስከ ስምንተኛ ባለው ውስጥ የጨረሱ አትሌቶቻችን ናቸው። ተከታታይ ነው የገቡት። አንደኛ ደረጃን እንጂ ማግኘት አልቻልንም፣ እንጂ በተከታታይ ግን የገቡበት ውድድር ሆኖ ተጠናቋል። በወንዶቹም እንዲሁ ሁለተኛና ሶስተኛ ደረጃን ይዘን ያጠናቀቅንበት ውድድር ነበር። ይህንን ውድድር ጂኦፍሪ የተባለው የኬንያ ተወዳዳሪ ሁለት ሰዓት ከዜሮ አራት ከሰላሳ ሶስት ሰከንድ በመግባት በአንደኝነት ማጠናቀቅ ችሏል። ነገር ግን ሁለተኛ ደረጃን ይዞ ያጠናቀቀው ጫላ ረጋሳ ነው። ሁለት ሰዓት ከዜሮ አምስት ከዜሮ ስድስት ደግሞ የገባበት ሰዓት ነው። ጭንዴሳ ደበሌ ደግሞ ሁለት ሰዓት ከዜሮ አምስት ከሀያ ስድስት ሶስተኛ ደረጃን ይዞ አጠናቋል። ኢትዮጵያውያን አትሌቶች በአጠቃላይ በዚህ ውድድር ላይ በትልቁ ተሳትፎችን ያደረጉበት እንዲሁ ደግሞ ሁለተኛና ሶስተኛን በሁለቱም ርቀቶች ያጠናቀቁበት ውድድር ሆኖ የተጠናቀቀ ነበረ። በሆላንድ ኔዘርላንድ ውስጥ የተደረገም የማራቶን ውድድር ነው። የኢትዮጵያ አትሌቲክስ ፌዴሬሽን ልክ እንደ ኢትዮጵያ አየር መንገድ ሁሉ ዓለም አቀፋዊና የሀገር ኩራት የሆነ ዘርፍን የሚመራ ተቋም ነው። የዚህ ተቋም አመራርም በተልእኮ ልክ ብቁና ዓለም አቀፋዊ እንዲሆንም ይጠበቅበታል። በመሆኑም ይህንን ተቋም የመምራት እድል ቢሰጠኝ በዚህ ጊዜ ውስጥም ይህንን ይህንን እሰራበታለሁ ለሚሉ ብቃት ላላቸው ባለሙያዎች ልክ እንደ ሩጫ ሁሉ እኩል የመወዳደሪያ መም ወይም ትራክ ሊዘጋጅላቸው ትርፉ ለስፖርቱ ብሎም ለሀገር ነው። አንድ ብቃት ያለው ትክክለኛ መሪ ይገኛል። ሁለተኛም ደግሞ በሌሎች ተወዳዳሪዎችም የተነሱ ሊተገበሩ የሚችሉ ጠቃሚ ሀሳቦች ይገኙበታል። ሶስትም በህዝብና በአትሌቲክሱ ቤተሰብ ዘንድም እየተንሸራሸረ የመጣውን በተቋሙ ላይ ያለ እምነት ማጣትን ለማስመለስም ይረዳዋል ተብሎ ነው የሚታሰበው። ዶክተር አመን ሲሳ ከበደ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ሆነው መሾማቸው ይፋ ተደርጓል። ትናንትና የኢትዮጵያ አትሌቲክስ ፌዴሬሽን ሁለንተናዊ ተቋም ለውጥን ማድረግ አስፈላጊ መሆኑን ይህንም የለውጥ ሂደት ደግሞ በቅድሚያ ስራ ልምድና በሙያው የበቃ አመራረም በመመደብ መምራት አስፈላጊነቱ በፌዴሬሽኑ የስራ አስፈጻሚ ኮሚቴ ታምኖበታል። ስለሆነም በዚህ መነሻነት በእጩነት ከቀረቡት መካከል በትምህርት ዝግጁነት ሙያዊና የአመራር ስኬትም ልምድ መነሻ በማድረግ የፌዴሬሽኑ የሥራ አስፈጻሚ ኮሚቴ መስከረም 21 2018 ዓ ም ስብሰባ አካሂዷል። በዚህ መሠረትም ዶክተር አመንሲሳ ከበደ የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ እንዲሆኑ ተመድበዋል የተባለው ዶክተር አመንሲሳ ከበደ በኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ሆነው እንደተመደቡ ነው። እንግዲህ የወጡ መረጃዎች አሁን ላይ በትልቁም እያሳዩ እንደሚገኙ ዘገባዎች የጠቆሙት። ከጽህፈት ቤት ኃላፊነት የተነሱት አቶ ዮሐንስ እንግዳው ግን የፕሬዝደንቱ ልዩ አማካሪ ሆነው ሊመደቡ እንደሆነና አንዳንድ ነገሮችን እየሰማን እንዳለን የተሰማ ነው። ከአስከፊው የቶኪዮ ዓለም አትሌቲክስ ሻምፒዮና ውጤት በኋላ ወደ ለውጥ ወይም ወደ ሪፎርም እየገባ የሚገኘው የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ የነበሩትን አቶ ዮሐንስ እንግዳን ከኃላፊነት አንስተው የቀድሞ ኢትዮጵያ ስፖርት አካዳሚ ምክትል ዳይሬክተር የነበሩትን አመንሲሳ ከበደን በዛሬው ዕለትም በይፋ መተካቱ ይታወሳልና ከጽህፈት ቤት ኃላፊነት እንዲነሱ የተደረጉት አቶ ዮሐንስ እንግዳ ስራ አስፈጻሚ በቀጣይ የት ይመደባሉ በሚለው ላይ ከተወያየ በኋላ በሚፈቅድላቸው ወይም በሚያስቀድምጥላቸው መሰረትም ይመደቡ በሚል ቢነጋገሩም ካላቸው ከፍተኛ የስራ ልምድ በመነሳት የፕሬዝደንቱ አማካሪ ሆነው እንዲቀጥሉ ስራ አስፈጻሚው ፍላጎት እንዳለው ነው። ከፌዴሬሽኑ እየወጡ ያሉ መረጃዎች የጠቆሙት አቶ ዮሐንስ ባላቸው የትምህርት ዝግጅነትና የስራ ልምድ መሰረት ሊመደቡ ሲገባቸው የፌዴሬሽኑ ስራ አስፈጻሚ ኮሚቴ ከዚህ በፊት ባልነበረና የፌዴሬሽኑን የአሰራር ደንብን በጣሰ አዲስ አደረጃጀት ያልነበረ መዋቅር በመፍጠር አቶ ዮሐንስ እንግዳን ለመካሰም በሚመስል መልኩ የፕሬዝደንቱ አማካሪ ሆነው እንዲሰሩ ከመታሰቡ ውጪ እስካሁን ግን በተጠቀሰው ኃላፊነት መሾማቸው በደብዳቤ አለመረጋገጡ ነው የታወቀው በቀጣይ ባሉት ቀናትም እንደተባለው። አቶ ዮሐንስ እንግዳ የፕሬዝደንቱ አማካሪ ሆነው ይቀጥላሉ ወይስ በሌላ የስራ መደብ ላይ እናያቸዋለን? የሚለው ጉዳይ በቀጣይ የሚወሰን ነው የሚሆነው። መረጃው የጋዜጠኛ ይሳቅ በላይ እንደሆነ ነው የተመለከት ነው። ውድ ቤተሰቦቻችን ለዛሬ ያዝነላቸው ፕሮግራማችን ይህንን ይመስል ነበር። አዲስ አትሌቲክስ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የተለያዩ የአትሌቲክስ መረጃዎችን ከእኛ እንድትከሞክሙ በአክብሮት እንጋብዛለን። የተለያዩ የሚደረጉ ውድድሮችን እየተከታተልን ወደ እናንተ እናደርሳለን። ጀግኖች አትሌቶቻችን በዓለም አትሌቲክስ ላይ ያሳዩቸውን ድንቅ ታሪኮችንም ደግሞ ወደ እናንተ የምናደርስበት የዶክመንታሪ ፕሮግራማችንም በቀጣይ ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉን ግን እጅግ እጅግ ከልብ አድርገን እናመሰግናችኋለን። በቀጣይ ፕሮግራሞቻችን በድጋሚ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። አዲስ አትሌቲክስን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ቪዲዮችንንም ላይክ እያደረጋችሁ ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።